ጠቅላይ ሚኒስትር ዐቢይ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባች እንደምትመለስ በተደጋጋሚ እየተናገሩ ነው። የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ እየገለጸች ነው። ግብፅ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በህዳሴው ግድብ ምክንያት ከኢትዮጵያ ጋር ውዝግብ ውስጥ የገባችው ግብፅ ኢትዮጵያ በቀይ ባህር ጉዳይ ውስጥ የሚያገባት ነገር የለም ብላለች። የውጭ ጉዳይ ሚኒስትሯ እንደተናገሩት በተለይ ኢትዮጵያ በማለት የባህር በር የሌላቸው ሀገራት የቀይ ባህር አስተዳደር ጉዳይ አይመለከታቸውም ብለዋል። ኢትዮጵያ የተገለለችበትን የቀይ ባህር ትብብር መድረክን የምትመራው ግብፅ በቀጠናው ያላት ተጽዕኖ ምን ያህል ነው? የቀይ ባህር ትብብር መድረክ አባላት እነማን ናቸው? አላማውስ ምንድን ነው? ምላሹን በጥንቅራችን በስፋት ይዘነዋል። ክቡራን አድማጮች መረጃው ተደራሽ እንዲሆን ላይክ አድርጋችሁ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አድማጮች የምንጭ ናቸው። ትኩስና ሰበር መረጃዎች በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የዶል ምልክቷን መጫን አይዘንጉ። ወደ መረጃው እናልፋለን። ከጥቂት ዓመታት በፊት ብቅ ያለው ኅብረት መነጋገሪያ ሆኗል። የቀይ ባሕር የትብብር መድረክ ይሰኛል። ኢትዮጵያን ያሰጋታል። ስለ እሱን አውራ የዚህ መድረክ መሥራች አባቶች ሁለት ናቸው፣ ግብፅና ሳውዲ አረቢያ። ከእነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ ስድስት አባል አገራት አሉ። ጎረቤት አገር ኤርትራ፣ ጎረቤት አገር ሱዳን፣ ጎረቤት አገር ሶማሊያና ጎረቤት ጅቡቲ፣ ዮርዳኖስ እና የመን። የመካከለኛው ምሥራቅ አገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል። ከቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው፣ ይህ ቀጠና የማንንም ብልጹቅ ሀገርን ቀልብ ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይካሄዳል። ዶላር በውሃ አካል የሚሳፈፍበት ቦታ ነው። በዓለም ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባልበት ቦታ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን፣ ስዊዝ ካናልን፣ ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል አገር ከየት ይኖራል? ለዚህ አንድ ማሳያ ጅቡቲን ናሙን አድርገን እንውሰድ። የመዳፍ ያህል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከትመዋል የሚለው ማየት ብቻ ብዙ ይነግረናል። ፈረንሳይ፣ አሜሪካ፣ ጃፓን እና ቻይና አሉ። ህንድና ሩሲያም አገራቸውን ለማስገባት እየጣሩ ነው። የተባበሩት አረብ ኤሚሬትስ፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል። ሌሎችም እየቋመጡ ነው ተፈጥሮ በቀይ ባህር ሰፈር ያስቀምጣቸው አገራት ብቻ ሳይሆኑ ራቅ ያሉትን ቢሆን የንግድ መርከባቸው በዚያ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባልኤልማንደብ አንዳች እክል ቢገጥመው የብዙ አገሮች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ነው። ለዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስ ይታወሳል። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉን እንቅልፍ የሚነሳ መሆኑን ያሳያል። ይህን ሐሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ደግሞ ግብፅ ናት። ግብፅ በማንኛውም መድረክ ኢትዮጵያን ከዲፕሎማሲና ከኢኮኖሚ ከባቢ መራቅ ነው የምትሻው ይላሉ። ለዚህ ከሌሎች የስብስቡ አባላት በተለየ ግብፅ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው። ቀሪዎቹ ስድስት አባል አገራት ደካማ የሚባሉ ከመሆናቸው አንጻር ከሳውዲ ጋር ትከሻ ለትከሻ መታከክ የምትችለው ግብፅ በዚህ መድረክ ሚኖዋ የጎላ እንደሚሆን አይጠረጠርም። ከአባል ሀገሮቹ አንጻር ከሳውዲ ቀጥሎ አጀንዳዋን ማስፈጸም የምትችለዋ ብቸኛ ሀገር ግብፅ ትሆናለች። ግብፅ ደግሞ ኢትዮጵያን የማግለል አጀንዳዋን የሚታወቅ ነው ይላሉ አቶ ነአምን። ኢትዮጵያና ግብፅ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ ከነበረም ልትታከሽ የምትችለው ግብፅ እንጂ ሌላ አይሆንም። የህዝብ እንደራሴው ዶክተር ቶፊቅ እንዳነሱት ከአባል ሀገራት አራቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረዥም ሆኖ በዚያ በኩል በር ለማንኳኳት እንዴት አልተሞከረም ግልጽ አይደለም። አረቦቹ ይህን የሚስቱት አይመስለኝም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋት ሙከራ ነው። ጥያቄ መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው፣ ይላሉ አቶ ነአምን። እንደሚፈራው ግብፅ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንኩርት ሊሆን ይችላል የሚል ስጋት አለ። መድረኩ ወደ ጦር ቃል ኪዳን ድርጅት የመለውጥ እድል አለው። ኢትዮጵያ ቀስ በቀስ ቀለበት ውስጥ እየገባች ሲሆን፣ ዛሬ ሩሲያን ወደ ጦርነት ያስገባት አንድ ምክንያት በረዥም ዘመናት ውስጥ ቀስ በቀስ ከበባ ውስጥ መግባቷ ነው የሚሉ ተንታኞች ጥቂት አይደሉም። እነዚህ ተንታኞች የዩክሬን ወረራን የሚነቅፉትን ያህል ላለፉት በርካታ አስርታት ኔቶ ሩሲያ አንገት ላይ ሸምቀቆ እያጠበቀ ቆይቷል ይላሉ። እርግጥ ነው ኔቶን ከቀይ ባህር ምክክር መድረክ ጋር ማነጻጸር ስሜት አይሰጥም። በዓላማም በተልዕኮም በግብርም የሚያመሳስላቸው ነገር የለም። በዚያ ላይ የቀይ ባህር መድረክ ገና ዳዴ እያለ ያለ ነው። በዚያ ላይ የመድረኩ ዓላማ ተብሎ የተቀመጡት የባህር ውንብድናን መከላከል፣ ከስፍራው የሚገኝ ጥቅምን ማጎልበትና መጋራት፣ ህገወጥ የጦር መሳሪያና የሰው ዝውውርም መቆጣጠር ናቸው። እርግጥ ነው እነዚህ ፍላጎቶች አንድ በአንድ እየተነሱ ቢታዩ ሁሉም የምዕራብ ሀገራት የጋራ ስጋቶች ሆነው ይገኛሉ። የባህር ውንብድና ለአሜሪካና ለምዕራቡ ሀገራት ብቻም ሳይሆን ለምስራቁም ስጋት ሆኖ የቆየ ነው። ህገወጥ የሰዎች ዝውውር ተቀዳሚ የአውሮፓ ራስ ምታት ነው። የረባ ሚና ሊኖራቸው ይችላል ሲል ይጠይቃሉ። ኔቱን የመሰሉ ድርጅቶች ሲመሰረቱ እኮ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው ነው። ይህ መድረክ ትልም ካለው የሳውዲን ትልም ይዞ ነው የተነሳው ብለዋል አቶ ነአመን አሸናፊ የአፍሪካና ኦሪየንታል ተመራማሪው። ጠቅላይ ሚኒስትር አብይ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባቾች እንደምትመለስ በተደጋጋሚ እየተናገሩ ነው። የስብስቡ አባል የሆነችው ኤርትራ ዳግም ሉዓላዊ ግዛቷን እንደማታስነካ እየገለጸች ነው። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚናው ምን ሊሆን እንደሚችል በጊዜ ሂደት የሚታይ ይሆናል። ክቡራን አድማጮች የዕለቱ መረጃችን ይህን ይመስል ነበር። ለቻናሉ እንግዳ የሆናቸው አድማጮች በድጋሚ ቻናሉን ሰብስክራይብ እንድታደርጉ እያስታወስን ለመሰናበት እንወዳለን።